እንደገና ልታነቡት ትችላለ። ቁርአንን አንብበሃል። ይህ አላህ እርሱ እውነት ነው፣ እርሱም ሙታንን ህዋ የሚያደርግ ነው። ሰአቲቱን በእርግጥ መጪ ናት፣ ከእርሷ ምንም ጥርጥር የለባትም። አላህን በመቃብር ውስጥ ያሉትን በእርግጥ ያስነሳል ይላል። ነገር ግን በዮሐንስ ወንጌል ምዕራፍ 5 ቁጥር 21፣ በዮሐንስ ወንጌል ምዕራፍ 5 ቁጥር 25 እና በዮሐንስ ወንጌል ቁጥር 28፣ 29 ኢየሱስ እኔ የእግዚአብሔር ልጅ በዛን ሰዓት በመቃብር ውስጥ ላሉት ህይወትን ሰጣለሁ እና ከመቃብራቸው አስነሳቸዋለሁ ሲል አንብበል። ቁርአን ይህን አላህ ብቻ የሚያደርገው ነገር ነው ይላል። ታዲያ ኢየሱስ ለምን እንዲህ አለ? ሐሳቡ የሚጋጭ ነው። ልጠይቅህ፣ ከምን ጋር ነው የሚጋጨው? የሚጋጩ ሁለት አስተያየቶች ሁለት የተለያዩ አስተያየቶች አሉ። አንደኛው አላህ ሰዎችን ከመቃብር ውስጥ ያስወጣል እያለ ሲሆን፣ ሁለተኛው ደግሞ የአላህ ልጅ ኢሳ ከመቃብር ውስጥ ያስወጣል ወይም ሙታንና ያስነሳል ይላል። ቁርናችሁ የሚለው ነገር ምንም ትርጉም አይሰጠኝም። ከስድስት መቶ ዓመታት በኋላ ነው የመጣው። እኔ ያልኩት አንተ የጠቀስከው ያላነበብከው ዮሐንስ ወንጌል ምዕራፍ አምስት ቁጥር 30 ነው። ቁርአንህ ኢየሱስ የተናገረውን አምላክ ብቻ ሊናገር እንደሚችል ይናገራል። አንድ ነቢይ ኢየሱስ እንዳለው ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ የሚሰሙትም በህይወት ይኖራሉ ሊል ይችላል። አይ፣ ነቢይ እንዲህ ሊል የሚችል አይመስለኝም።

Now read John 14 verse 6. አሁን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አንበብ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ፈሪና ውሸታም የሆነውን ዛኪር ናይክን ስታምኑ ይህ ነው የሚሆነው ያሸማቀቃቸዋል። Jesus said unto him, I am the way, the truth and the life. ኢየሱስም እኔ መንገድና እውነት ሕይወትም ነኝ ከእኔም በቀር ወደ አብ የሚመጣ የለም። According to chapter 22 verse 6, who's the truth? Al-Haq. በምዕራፍ 22 ቁጥር 6 መሰረት እውነት ማን ነው? Al-Haq. According to Allah. አላህ ነው።

እና ኢየሱስ ቁርአን አላህ ብቻ ሊል የሚችለው ነገር ነው የሚለውንና እና ማንም ነቢይ አምላክን የሚፈራ ከሆነ ሊናገር የማይችለውን ነገር እንደተናገረ አምናሃል። ስለዚህ ኢየሱስ አምላክ የእግዚአብሔር ልጅ መሆኑን እንደተናገረ ስላረጋገጥክልኝ አመሰግናለሁ። ግን አንድ ጥያቄ ልጠይቅህ፣ የጠቀስከውን ሌሎች ጥቅሶችን እንድጨርስ ልትፈልጋለህ? ምክንያቱም ዮሐንስ ወንጌል ምዕራፍ 10 ቁጥር 29ና ምዕራፍ 14 ቁጥር 28ን አሳስተህ ጠቅሳቸዋል።

እኔ እግዚአብሔር በረዳኝ መጠን የቻልኩትን ያህል ለሙስሊሞች ወንጌልን ለማድረስ እየሰራው ነው። እናንተም አብራችሁኝ እንዳላችሁና እየተጠቀማችሁ እንደሆነ ባለሙሉ እምነት ነኝ። ላይክና ሼር ከማድረጉን በተጨማሪ በገንዘባችሁ አብራችሁኝ ብታገለግሉ ደስ ይለኛል። ባለፉት ወራት ጥሪ ማድረግ በጀመርኩት መሰረት የምትሳተፉ ሰዎችን እየጠበቅኩ ነው። አንድ ጊዜ ብቻ አምስት ሺህ ብር በመስጠት አብረኝ የሚያገለግሉ 100 ሰዎችን እፈልጋለሁ። ከዛም መካከል እስከ አሁን ባሉት ጊዜያት 25 ሰዎችን አግኝቻለሁ። 75 ሰዎች ይቀራሉ። አገልግሎት የተጠናክሮ እንዲቀጥል ከጎኔ መሆን የምትፈልጉ ክርስቲያኖች መሳተፍ ትችላላችሁ። አስተያየት መስጫው የመጀመሪያ ስፍራ ላይ ያስቀመጡትን የቴሌግራም ሊንክ በመጫን ልታናግሩኝ ትችላላችሁ። ስክሪኑ ላይ ያለውን እስካን በማድረግም ልታናግሩኝ ትችላላችሁ። በተጨማሪም የምትችሉ ሰዎች ጊፍት መስጫውን በመጫን የምትችሉትን ያህል መስጠት ትችላላችሁ። ስለምታደርጉት ተሳትፎ አመሰግናለሁ። እኔ ነኝ ጥቅሶቹን ያነበብኩት። እኔ ነማን ነው ኢየሱስ አምላክ እንዳልሆነ ለማሳየት ወደ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ና ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ሄደው እኔ ወይስ አንተ? እኔ ነኝ። ታዲያ ለምን ያንኑ የዮሐንስ ወንጌልን ተጠቅሜ ኢየሱስ አምላክ እንደሆነ ሳሳየ? አሁን ይህ የእግዚአብሔር ቃል መሆኑን እንዴት እናውቃለን? እንትላለ ታዲያ፣ ይህ የእግዚአብሔር ቃል መሆኑን ካላመንክ ለምን ለእኔ ጥቅስልኛለ? እሺ፣ እሺ፣ ይገባኛል። አንድ መቶ ፐርሰንት ይገባኛል። አመለካከትን ተረጅቻለሁ። እ አሁን እኔ ላይ የተጠቀምካቸውን ጥቅሶች ተጠቅሚ ቁርአን ለምን ውሸት እንደሆነ ላሳይ፣ ወይስ አሁን ጉዳዩን ልቀይር? ና አንተ እንደ ሙስሊም አምላክ አይደለህም ባርተርማን አይደለህም መጽሐፍ ቅዱስን ከመቀበል በቀር ምንም አማራጭ እንደሌል

ነገር የለም። እኔ ግን ለመቃወም የጠቀስከውን መጽሐፍ ቅዱስ ነው ላሳይ እየተጠቀምኩ ያለሁት። በትክክል በትክክል። ሀሳብን ለማረጋገጥ እየሞከርክ ነው፣ ከዛም እኔ ደግሞ ሀሳብን ውድቅ ለማድረግ እየሞከርኩ ነው። እሺ፣ አሁን በዮሐንስ ወንጌል ምዕራፍ 14 ቁጥር 6 በዛው ምዕራፍ ላይ ኢየሱስ እውነትና ሕይወት መሆኑን ተናግሯል። ይህም በቁርአን መሰረት አላህ ብቻ ነው እውነትና ሕይወት ሊሆን የሚችለው አይደል ው? አላህ ብቻ ነው እውነትና መንገድ ሊሆን የሚችለው። ልክ ነው። አሁን ወደ ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 እስከ 14 ሂድ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 13 እስከ 14 ጠብቀኝ። እኔ ወደ አብ ሄዳለሁና አብም ስለወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ? በቁርአን ውስጥ ከአላህ ውጪ በሰማይ ያለና ጸሎትን የሚመልስ እንዲሁም የጠቀስከውን የሚፈጽም ለታሳየኝ ትችላለህ። ዱዐ ስታደርግ ለማን ነው የምታደርገው? ለአላህ ሐኪም ታዲያ፣ ኢየሱስ እንዴት በስሜት ትጠይቃላችሁ፣ እኔም አድርገዋለሁ አለ። ኢየሱስ ማን እንደሆነ ያስባል? አምላክ ነኝ ብሎ ያስባል። እንደገና በለው እስቲ። አምላክ ነኝ ብሎ ያስባል። እሺ፣ ታዲያ ይህም ማቆም እንችላለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 አንብብልን። <laughs> <laughs> ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን በእርሱም ዘንድ መኖሪያ እናደርጋለን። ኢየሱስ እኔን ስትወዱኝ እኔና አባቴ እንመጣለን ከእናንተም ጋር እንኖራለን ይላል። ኢየሱስ ነቢይ ከሆነ ልክ አባቴ ከእያንዳንዱ እውነተኛ አማኝ ጋር እንደሚሆነው ከእያንዳንዱ እውነተኛ አማኝ ጋር እሆናለሁ ብሎ እንዴት ሊናገር ይችላል? ነቢይ እንዲህ ሊል ይችላል?

ከነዚህ ጥቅሶች አንጻር እሱ አምላክ ነኝ ብሎ የሚያስብ ይመስላል። አዎ፣ እርሱ ግን አብ አይደለም። ስለዚህ እርሱ የእግዚአብሔር ልጅ ወልድ ነው አይደል? አዎ። አሁን ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 እናንብብ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 እናንብብ። አውድ ሁሉ ጊዜ አስፈላጊ ነው። ገብቶሃል? አመሰግናለሁ። እሺ ዮሐንስ ወንጌል ምዕራፍ 28ን አንብብ። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰምታችኋል። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ይህ አውድ ሳትጠብቅ ከናይክ ተቀብለህ የጠቀስከው ጥቅስ ነው። የምትወዱኝ ከሆነ ወደ አብ ስለሚሄድ ማዘን የለባችሁም። አብ ከእኔ ስለሚበልጥ ደስ ሊላችሁ ይገባል። በዚሁም ምዕራፍ ላይ ኢየሱስ አምላክ ብቻ ሊል የሚችለውን እውነትና ህይወት ነኝ ማለቱን አምናል ኢየሱስ አምላክ ብቻ ሊያደርግ የሚችለውን ከሰማይ ጸሎት ይመልሳል እና ደግሞ ኢየሱስ ከአብ ጋር በዓለም ላይ ካሉ አማኞች ሁሉ ጋር ይሆናል ይህ ማለት እሱ በሁሉም ቦታ የሚገኝ ሁሉን የሚያውቅ ልክ እንደ አብ ነው ማለት ነው ስለዚህ ወደ ቁጥር 28 ከመድረሴ በፊት ኢየሱስ እንዴት መረዳት እንደሌለብኝ አስቀድሞ ነግሮኛል ይበልጣል በምን በተፈጥሮ ወይም ኔቸር ሳይሆን በሹመት ወይም በስልጣን ማለት ነው ልክ አባትህ በሹመት ከአንተ እንደሚበልጥ ነገር ግን ከአባትህ ጋር በተፈጥሮ እኩል እንደሆንከው ወይም አለቃህ በሹመት ከአንተ እንደሚበልጥ ነገር ግን በተፈጥሮ እኩል እንደሆንከው። ኢየሱስ በምድር ላይ ባለውበት ጊዜ አብ ከእኔ ይበልጣል፣ ምክንያቱም ኢየሱስ በምድር ላይ በትህትና ለአብ አገልጋይ ሆኖ እየተገረፈ እየተተፋበትና እየተገደለ እያለ አብ በዙፋኑ ላይ ከፍ ከፍ ብሎ አለ። ስለዚህ ደስ ይበላችሁ፣ ምክንያቱም ወደ አብ ስመለስ ይህ ይቀራል። ነገር ግን እኔ እዚህ ብቆይ እርሱ ከእኔ ይበልጣል። እኔ ስመለስ ግን እርሱና እኔ በአንድ ክብር አብረን እንሆናለን። ያ ዮሐንስ ወንጌል ምዕራፍ 17 ቁጥር አምስት ነው። ያንን አንብብልኝ። ዮሐንስ ወንጌል ምዕራፍ 17 ቁጥር አምስትን አንብብልኝ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። አየ ከአንተ ጋር በራስህ ዘንድ አክብረኝ ማለትም አሁን ያ ክብር የለኝም። ምክንያቱም በአገልጋይነት በምድር ላይ የሰው ልጆች እንዲደበድቡኝ እንዲተፉብኝ እንዲገርፉኝና እንዲገሉኝ ፈቅጃለሁ። ነገር ግን ከሙታን በተነሳሁ ጊዜ እኔና አንተ ዓለም ሳይፈጠር ወደ ነበረን ክብር እመለሳለሁ። ኢየሱስ በአብ ዘንድ ክብር እንደነበረው እናም ከአብ ጋር በተመሳሳይ ክብር ዓለም ሳይፈጠር በፊት እንደነበረ ታምናለህ? ል አለም ሳይፈጠር በፊት አይመስለኝም፣ ግን እሱ ይህን ተናግሯል። አሁንም አባት ሆይ አለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ስ ን ራስ ን ኢትስ አ ማተር ኦፍ ታይም ሙሉ በሙሉ አንብቤዋለሁ፣ ግን አሁንም ጽንሰ ሀሳቡ በእውነቱ ጽንሰ ሀሳቡን መረዳት አልቻልኩም። እንደማስበው ከምር ከምር የጊዜ ጉዳይ ነው። የጊዜ ጉዳይ ነው ከምር። ይህ ለእኔ አዲስ ነው። ይህ ለእኔ አዲስ ነው። ን ስም ው ጊዜ ውሰድ። ግን ሐሰን፣ አንተ እንደ ሙስሊም እንኳን አላህ ከፍጥረት የተለየ እንደሆነ ታውቃለህ እና እሱን ሙሉ በሙሉ መረዳት እንደማይቻል ታውቃለህ። አዎ ልክነ ታዲያ ሰበብ ለምን አስፈለገ? ስላሴን ለመረዳት አስቸጋሪ ነው። ነገር ግን ኢየሱስ ያስተማረው ከሆነና እየሱስ እውነተኛ ከሆነ እኔ ብረዳውም ባልረዳውም እውነት ነው። ላለመቀበል ሰበብ ሊሆን አይችልም። ገብቶኛለል። ስለዚህ ዮሐንስ ወንጌል ምዕራፍ አስር ቁጥር 29ን አብረን እንድናይ ትፈልጋለን። አባቴ ከሁሉ ይበልጣል የሚለውን አው እሱን መቀጠል እንችላለን። እሺ ግን ወደ ዮሐንስ ወንጌል ምዕራፍ አስር እንሂድ ከ27 to 30። <laughs> የሚለው ግን ዮሐንስ ወንጌል ምዕራፍ አስር ከቁጥር 27 እስከ 30 ና አንብብ። ቅዱስ ቅዱስ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አሁን አውዱን እናንብብ። 27ን አንብብ My sheep listen to my voice. እሺ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ህይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ቆይቆይ በጎቼ ናቸው፣ ድምፄን ይሰማሉ፣ የዘላለምን ህይወት እሰጣቸዋለሁ። አንድ ነቢይ ለሰዎች የዘላለም ህይወት ይሰጣለው፣ ለዘላለም ጠብቃቸዋለሁ፣ ማንም ከእጅ ሊነጥቃቸው አይችልም ሲል ልታሳየኝ ትችላለ? እንዲህ ሊል የሚችል ነቢይ የለም። አሁን ግን አውዱን አሁን ማንበብ እንቀጥል። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም። እኔና አብ አንድ ነን። አሁን ገባ ታዲያ? በጎቼን ሊያጠፉ ከሚፈልጉ ሁሉ አባቴ ይበልጣል። በጎቼን ሊያጠፉ ከሚፈልጉ ሁሉ አባቴ ስለሚበልጥ ማንም በጎቼን ከእጅ ውስጥ ሊነጥቃቸው አይችልም እና ደግሞ ማንም ከእኔም እጅ ሊወስድ አይችልም ምክንያቱም እኔና አብ አንድነን ስለዚህ እኔና አብ አንድነን ሲል በጎቼ በእጄና በአባቴ እጅ ውስጥ ናቸው እና ማንም መቼም ሊያጠፋቸው ከቶ አይችልም ሲል እኔና አብ አንድነን ሲል ምን ማለቱ ነው? ትክክል ገባህ አይደል?

በቤቱ ከማርያም ጋር የነበሩት ዮሐንስ ወንጌል ምዕራፍ 10 ከቁጥር 31 እስከ 33 ወደ ልቋ ዘለልክ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 31 እስከ 33 ወንድሜ ተመሳሳይ ምዕራፍ ሆኖብህ ነው። አዎ ይቅርታ። ምንም አይደለም። ቢያንስ ልብን እየከፈትክ ነው። መንፈስ ቅዱስ ልብን እየከፈተ ነው። በቅርቡ ኢየሱስን ተከተለ፣ መሐመድን በኢየሱስም ትክደዋለ። ከ31 እስከ 33 አንብብልኝ። አይሁድ ሊወግሩት ደግሞ ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለ ማናቸው ስራ ተወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም መልካም ስራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አየህ ገብቷቸዋል። አንተ ሰውነ እና አንተ አብ አይደለህም፣ ነገር ግን አምላክ ብቻ ማለት የሚችለውን ብለሃል። አይሁዶች እንኳን ኢየሱስ በሥጋ የተገለጠ አምላክ እንደሆነ እየተናገረ እንደሆነ ተረተውታል። ታዲያ ለምናይክና አለቃው ዲዳት ዮሐንስ ወንጌል ምዕራፍ 10 ቁጥር 29 በተሳሳተ መልኩ ጠቅሰው ከ27 30ን አላነበቡ። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 በተሳሳተ መልኩ ጠቅሰው ከዛ ቁጥር 6 ቁጥር 13ና ቁጥር 14-23ን አነበቡ ይላሉ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 በተሳሰተ መልኩ ጠቅሰው ከዛ ከቁጥር 19 እስከ 30 ለምን አያነቡ? ኢየሱስ የተናገረውን ጥቂት ተጨማሪ ቃላትን ልስጥ እና በዮሐንስ ወንጌል ውስጥ በእስልምና እንኳን የአላህ ብቻ ናቸው የሚባሉትን ስሞች ነኝ ሲል አሳይ። በዮሐንስ ወንጌል ምዕራፍ 10 ላይ ስላለ፣ ወደ ዮሐንስ ወንጌል ምዕራፍ 11 ሂድ። ከቁጥር 25፣ 26 አንብብልኝ። ጂዚስ አንስርድ አይ ዴድ ድል ይው እሺ። ኢየሱስ መለሰ፣ እኔ ነግሪያችኋለሁ እናንተ ግን አታምኑ ዮሐንስ ወንጌል ምዕራፍ 11 ዮሐንስ ወንጌል ምዕራፍ 10 አይደለም፣ ወደ ዮሐንስ ወንጌል ምዕራፍ 11 በሚቀጥለው ምዕራፍ ሄድ። ኢየሱስም ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። ቆይ ስለዚህ፣ ኢየሱስ እኔ ትንሣኤና ሕይወት ነኝ አለ። በእስልምና ከአላህ ስሞች አንዱ አልበየዝ ነው፣ ሙታንን የሚያስነሳው እና ሌላው ከስሙ አንዱ ሕያው የሆነው አልሀያት ነው፣ ሕይወት ነው። ኢየሱስ ሙታንን የማስነሳው እኔ አልበየዝ ነኝ አለ እና እኔ አልሀያት ሕይወት ነኝ አለ። ፍጡር የሆነ ነቢይ ትንሣኤና ሕይወት ነኝ ሊል ይችላል? በፍጹም አይችልም። ኢየሱስ ግን እኔ ትንሳኤና ህይወት ነኝ፣ እኔ እውነትና ህይወት ነኝ። የዘላለም ህይወትን እሰጣቸዋለሁ፣ ከእጅም ማንም ሊነጥቃቸው አይችልም። እኔ ከአባቴ ጋር በኃይሉና አማኞችን ለመጠበቅ ባለው ችሎታ አንድ ነኝ። በዚያም ሰዓት ሙታንን ከመቃብራቸው በድምጽ አስነሳቸዋለሁ ብሏል። ኢየሱስ ማን እንደሆነ ያስባል? እርሱ አምላክ እንደሆነ ያስባል። ደግመ ተናገረው። አምላክ ነኝ ብሎ ያስባል።

አሁን ዮሐንስ ወንጌል ምዕራፍ ስድስት ከቁጥር 39 እስከ አርባ አንብብልኝ እና ከዛ ሌሎች ጥያቄዎች ካሉ አስተናግዳለሁ። ካልሆነ መልስ እንዳገኘ ተስፋ አድርጋለሁ። ሁሉንም ጥያቄዎችን የመለስክልኝ ይመስለኛል። በእርግጥ እየረፈደ ነው። አንድ ጥያቄ ብቻ አለ። መጀመሪያ ዮሐንስ ወንጌል ምዕራፍ ስድስት ከቁጥር 39 እስከ አርባን እንነጋገር፣ ሌላውን ከሰጠኝም ሁሉ አንድን ስንኳ እንዳላጠፋ በመጨረሻውም ቀን እንዳስነሳ እንጂ የላከኝ የአባት ፈቃድ ይሄ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የመጨረሻው ቀን ዮም አልቅያማ የፍርድ ቀን ነው አይደል? የፍርድ ቀን አዎ። ኢየሱስ ግን አማኞችን ሰዎችን የማስነሳውና የማይሞቱ የማደርጋቸው እኔ እሆናለሁ አለ። መሐመድ ወይ ሙሴ እንዲህ ሲሉ ልታሳይኝ ትችላለህ? አይ ማንም እንዲህ አላለም። ታዲያ ኢየሱስ ማን እንደሆነ ያስባል? እንዳልኩት አምላክ ነኝ ብሎ ያስባል። ነገር ግን አሁንም እሱ አብ አይደለም አይደል? የእግዚአብሔር ልጅ ነው የእግዚአብሔር ልጅ ነው። ሌላኛው ጥያቄ ምንድን ነው? ስ ስሊም ስ ን ሌላኛው ጥያቄ፣ እዚህ ሀሳብ ላይ እንኳን የደረስን አይመስለኝም። ከሙስሊሞች እይታ ወይም ከክርስቲያኖች አንፃር መጽሐፍ ቅዱስ በሁሉም ጊዜ ተጠብቆ እንደቆየ እንዴት እናውቃለን? በጣም ቀላል ጥያቄ። አዎ ለሙስሊም፣ እኔ ሳልሆን ነብይህ ተጠብቋል ብለዋል። ከአምላክ የለም ባይ ጋር የምትገናኝ ከሆነ እንደ ባርት እርማን ያለ ሰው እንኳን ይህን ይነግራል። ዛሬ ያለን ነገር ያኔ የጻፉት ነው። ምክንያቱም በሺህ የሚቆጠሩ የእጅ ጽሁፎችና እነዚህ ሁሉ ቋንቋዎች ከሁለተኛ ሶስተኛ ክፍለ ዘመን ጀምሮ የጻፉት ነው። ከ25ሺህ በላይ የመጽሐፍ ቅዱስ ቅጂዎች አሉን። ወደ 10ሺህ የሚጠጉ በላቲን ብቻ ከሁለተኛው ክፍለ ዘመን ከሶስተኛው ክፍለ ዘመን ከአራተኛው ክፍለ ዘመን ጀምሮ የመጀመሪያዎቹ ቅጂዎች ምን እንደሆኑ እናውቃለን። ምክንያቱም ይህ ግዙፍ የእጅ ጽሑፍ ቅጂዎች ሁሉም የንባብ ልዩነቶች ቢኖሩም በመሰረታዊ መልእክቱ ላይ ይስማማሉ። ምክንያቱም እያንዳንዱ በእጅ የተጻፉ ሰነዶች የተወሰነ ልዩነት አሏቸው። የቁርአን ቅጂዎች እንኳን ልዩነቶች አሏቸው። እናም ይህን ደግሞ ታውቃለህ፣ ምክንያቱም የተለያዩ ቅርያቶች እንዳለ ታውቃለህ። ነገር ግን ያንን ወደ ጎን አስቀምጠው፣ አንተ አምላክ የለሽ ሳይሆን ሙስሊም ነህ። እንደ ሙስሊም ቁርአን እግዚአብሔር በነቢያቱ በኩል ለአይሁዶችና ለክርስቲያኖች የሰጣቸው ቅዱሳት መጽሐፍት ያልተበረዙ ናቸው፣ ተጠብቀዋል ይላል። እና መሐመድ አረጋግጦላቸዋል። ነገር ግን እነሱን በማረጋገጥ ጉዳዩን እያበላሸ መሆኑን አላወቀም። እንዳሳይ ትፈልጋለህ? አዎ ቁርአንህን ክፈት። ወደ ሱረቱ አልበቅራ ምዕራፍ ሁለት ሄድ። እሺ መሐመድ ነቢይ ነኝ ብሎ ለማረጋግጫነት ከሰጣቸው ፈተናዎች አንዱ ይህንን ፈተና ነው የሰጠው። ነቢይ መሆኔን የምታውቁት በዚህ መንገድ ነው የእኔ ቁርአን እናንተ የእግዚአብሔር ቃል ነው ብላችሁ የያዛችሁትን ያረጋግጣል። ከዚያ በኋላ ግን አይሁዶችና ክርስቲያኖች አያረጋግጥም፣ ይጋጫል፣ የማንቀበል ለዚህ ነው አሉት። ስለዚህ ወደ ምዕራፍ ሁለት ሂድ፣ እዛ ስትሆን አሳውቀኝ። እዛ ነኝ። ከአርባ እስከ አርባ አራት አንብብ ምዕራፍ ሁለት ሱረቱ አልበቀራ ቁጥር አርባ እስከ አርባ አራት በቀስታ አንብብ ኦ ቺልድረን ኦፍ እስራኤል፣ እሺ፣ የእስራኤል ልጆች ሆይ ያችን በእናንተ ላይ የገለጥኳትን ጸጋዬን አስታውሱ፣ በቃል ኪዳኔም ሙሉ በቃል ኪዳናችሁ ሙላለሁና እኔንም ብቻ ፍሩ። ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ ባወረድኩትም ቁርአን እመኑ፣ በእርሱም የመጀመሪያ ከሓዲ አትሆኑ። በአንቀጾቼም ጥቂትን ዋጋ አትለውጡ፣ እኔንም ብቻ ተጠንቀቁ። ስለዚህ ታዲያ መሐመድ በጊዜው ከነበሩት አይሁዶች ጋር እየተነጋገረ ነው። አደር አዎ።

ከእናንተ ጋር ያለውን መጽሐፍ የሚያረጋግጥ ሆኖ በአውረድኩትም ቁርን መኑ በርሱም የመጀመሪያ ካዲ አትሆኑ በአንቀጾችም ጥቂትን ዋጋ አትለውጡ እኔንም ብቻ ተጠንቀቁ እውነቱንም በውሸት አትቀላቅሉ እናንተም የምታውቁ ስትሆኑ እውነትን አትደብቁ ሶላትንም ደንቡን ጠብቃችሁ ስገዱ ዘካንም ግዴታ መጽዋት ስጡ ለጌታችሁ ከአጉንባሾች ጋርም አጉንብሱ የኔ ጥያቄ ምን ይላል እውነቱን እያወቃችሁ አትደብቁ ይላል እና እውነት ከሌላቸው እንዴት እውነትን ያው። ይጠብቃሉ አዎ። ሀው ከን ሀይድ ሰምትን ዶን ሃቭ የሌላቸውን ነገር እንዴት መደበቅ ይችላሉ? ገና አልጨረስንም። አርባ አራትን አንብብ። እሺ። እናንተ መጽሐፉን የምታነቡ ሆናችሁ ሰዎችን በበጎ ስራ ታዛላችሁን? ነፍሶቻችሁንም ትረሳላችሁን? የስራችሁንም መጥፎነት አታውቁምን? and you read the scripture how if their books were corrupted ስለዚህ፣ ቆይ ቁርአን መጽሐፋችሁን ያረጋግጣል ይላል። እውነት አላችሁ ግን እየደበቃችሁ ነው። እና ቅዱሱን መጽሐፍ ታነባላችሁ ይላል። እና መጽሐፋችሁ የተበላሸ ቢሆን ይህ እንዴት ይሆናል? ስለዚህ በቀጥታ መጀመሪያ ወደ ተጻፉት መጽሐፍት እያመለከተ ሊሆን ይችላል። ስለ መሐመድ ጊዜ ነው እያወራ ያለው። ስለዚህ በመሐመድ ጊዜ የመጀመሪያዎቹ ቅዱሳት መጽሐፍት ነበር የነበሩት። ጎበዝ no i i, I, አይመስለኝም አይመስለኝም ደግሞ አንብበው፣ በዚህ እመኑ ቅዱሳት መጽሐፍቶቻችሁን ያረጋግጣል ይላል። ከማን ጋር ነው የሚያወራው? ከሙሴ ጋር አይደለም፣ በፍጹም አይደለም። ታዲያ ከማን ጋር እያወራ ነው? በዚያን ጊዜ ከነበሩት እስራኤላውያን ጋር ነው፣ በመዲናና በመካ ያሉ አይሁዶችን ነው። ታዲያ መሀመድ እንዴት ይህ ቁርአን የናንተ መጻሕፍቶች ያረጋግጣል እውነተኛው መጽሐፍ ባይኖራቸው? እሺ አሁን ምዕራፍ ሁለት ቁጥር 89ን አንበብ። ስለዚህ በዚህ ነጥብ ላይ ትንሽ በተጨማሪ ለመረዳት እንድችል እርዳኝ። ምዕራፍ ሁለት ቁጥር 89ን ካንበብክ በደንብ መረዳት ትችላለህ። ተመሳሳይ ሀሳብ ነው።

ኦልሬዲ ዩዝ ቱ ፕሬ ፎር ቪክትሪ ባይ ሚንስ ኦፍ ዘ ፕሮፊት እሺ ምንም ችግር የለም ከነሱም ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ከመምጣቱ በፊት በእነዚያ በካዱት ላይ ይረዱበት የነበሩ ሲሆኑ ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ ከእነርሱ ጋር ያለው ምን ን ስሪ ከነርሱ ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ነው። ስለዚህ መጽሐፍቶችን በእጃቸው ይዘው ነበር። እና ቁርአንም በእጃቸው የያዙትን መጽሐፍቶች አረጋግጧል። አዎ በእጃቸው መጽሐፍ ነበረ። እሺ አሁን ዘጠና አንድ ንበብ። ምንም እንኳን ትርጉም በጣም ጥሩ ባይሆንም ለአሁን በቂ ነው። አሁን ዘጠና አንድ ንበብ። አላህም ባወረደው ሁሉ ለእነርሱ እመኑ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ። ከእርሱ በኋላ ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ። ስለዚህ የተሰጠንን እናምናለን አሉ፣ አይሁዶች ግን ቆይ፣ ከዛ በኋላ የሚመጣው ይህ ቁርአን ያላችሁን ያረጋግጣል። ታዲያ ለምን አትከተሉትም? ታዲያ ቁርአን ለምንድን ነው ለአይሁዶች እንደሚናገራቸው ስለ ክርስቲያኖች በአንድ ደቂቃ ውስጥ አሳያለሁ። የእኔ ቁርአን እውነት ነው እና እውነት መሆኑን የምታውቁት በዚህ መንገድ ነው። አሁን ያላችሁን መጽሐፍ ቅዱስ ያረጋግጣል እና የእግዚአብሔር ቃል መሆኑን ይስማማል አለ እና አንተ ትክክል ከሆንክና መጽሐፍ ቅዱስ የተበረዘና ያልተጠበቀ ከሆነ መሐመድ ለምን እንዲህ ይላል? ምዕራፍ ሁለት ቁጥር 11 አንብብ። አልጨረስኩም ሁለት አንድ አንድን አንብብልኝ። ሁለት መቶ አንድን ነው ወይስ አንድ መቶ አንድን ያልከው? በጓደኛ በቫርዳን የተመሰለችው ላም ሱረቱ አልበቀራ አንድ መቶ አንድን አንብብ። confirming their own scriptures. እነርሱ ጋርም ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ከአላህ ዘንድ በመጣላቸው ጊዜ ምን ማረጋገጥ የራሳቸውን ቅዱሳት መጽሐፍት ማረጋገጥ። አረጋጋጭ የሚለው ቃል ወደ የትኛውም መዝገበ ቃላት ሄድ፣ ሰደቃ የሚለውን ቃል ተመልከት። ለዛም ነው አቡበከርን እንደ ሳዲቅ የምታገኘው። ሰደቃ ማለት ለአንድ ነገር እውነተኛና አስተማማኝ ስለመሆኑ መመስከር ማለት ነው። ታዲያ ቁርአን ቅዱሳት መጽሐፍት ወይም መጽሐፍ ቅዱስ እውነትና አስተማማኝ መሆኑን ያረጋግጣል፣ ከመጽሐፍ ቅዱስ ጋር ይስማማል የሚለው ለምንድን ነው? ለምን እንዲህ ይላል? ምዕራፍ ሁለት ቁጥር 97 አንብብ። ለጅብሪል ወይም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊቱ ለነበሩት መጻሕፍት አረጋጋጭ፣ ለምዕመናን መሪና ብስራት ሲሆን በአላህ ፈቃድ በልብ ላይ አውርዶታልና። ቀድሞ የመጣው ማለት ፊት ለፊት ያለው ማለት ነው፣ ከሱ በፊት የነበረው። ስለዚህ በቀጥታ የሚያመለክተው ወደ መጽሐፍ ቅዱስ ነው። ስለዚህ ይህ ቁርአን እውነት ነው፣ ምክንያቱም በእጃቸው ያሉትን ቅዱሳት መጽሐፍት፣ እውነተኛ ታማኝ እና የአላህ ቃል እንደሆነ ከእነርሱ ጋር ይስማማል እያለ ነው። ግን በጭራሽ አይስማማም። ለዛም ነው ሙስሊሞች መጽሐፍ ቅዱስ ተበርዟል የሚሉት፣ ምክንያቱም ቁርአን ከመጽሐፍ ቅዱስ ጋር አይስማማም። ስለዚህ መጽሐፍ ቅዱስ ተበርዞ አይደለም። የቁርአን ማስረጃዎች አንዱ እነዚያን ቅዱሳት መጽሐፍትን ማረጋገጡ እና ከእነርሱ ጋር መስማማቱ ነው። ነገር ግን ቅዱሳት መጻሕፍትን ወይም መጽሐፍ ቅዱስን ስናነብ አይሆንም፣ አይስማማም። ስለዚህ መሐመድ ውሸታም ነው።